እኔ ኢትዮጵያውያንን አላምንም ከራሴ ጀምሮ። ማመስገን የሚገባንን ሰው በህይወት እያለ ብናመሰግን ምን ችግር አለው? በህይወት እያለ እኮ ሰው ከተመሰገነ እኮ እንነሳለን። እኛ ጦርነት ነው የምናነሳው። ሰውን ለመርዳት እራሱ ስንወጣ ከግል ጥቅም አንፃር ነው። ይሄን ረድቼ ምን እጠቀማለሁ ከሚል ኮንሰፕት አንፃር ነው። አንተ መሆን የፈለግከው የትኛውም ነገር ከሰው ጋር ያገናኛል። ትልልቅ የሚባሉ ፊታችን የተቀመጡ ሰዎች የሚነግሩን ኢትዮጵያ ማለት እና እነሱ የሚያደርጉት ነገር የተለያየ ነው። አባቶቻችንን ታሪክ ሊያጠፋ ይመጣ ወንድ ሆነ እንዲ ሆነ ምናምን የሚል ሰው ነው ባለፈው አርቲስቶችን ስብሰባ ጠራ ያወራበትን መንገድ ብታየው። እኔ ኢትዮጵያውያንን አላምንም ከራሴ ጀምሮ። በጭንብል ተሸፍነን የምንኖር ህዝቦች ነን። ለሰው የምናሳየው ገጽታና እውነተኛ ባህሪያችን የተለያዩ ናቸው። እንደ ተረታችን፣ ስነ ጽሁፋችንና ንግግራችን ባህርያችንም ሰምና ወርቅ ነው። በዚህም ላይ ደግሞ ክፉና በጎውን ነገር አንዱን ከሌላው ለይተን የምናይበት መለኪያ የለንም፤ የማንኛውንም ነገር መሠረታዊ መለኪያችን የግል ጥቅማችን ነው። ለዚህም ነው ተንኮል የሚበዛው፤ መተማመን የሌለው፣ የወዳጅነት ወይም የጓደኝነት ትርጉሙን የማናውቀው፣ ሐሜት አሉባልታና እርስ በርስ የምናውቀው መርህ አንድ ብቻ ነው፣ የግል ጥቅም። ከራስ በላይ ነፋስ፣ እኔ ከሞትኩ ሰርዶ አይብቀል፣ ሰውን ማመን ቀብሮ ነው፣ ይሉታል ከነተረቱ። በዓሉ ግርማ የቀይ ኮከብ ጥሪ በሚለው መጽሐፉ ላይ ካሰፈረው አነበብኩላችሁ። ሰላም ውድ የሃሞና ቲዩብ ተከታታዮች እንዴት ናችሁ? ዛሬ ኢትዮጵያን ባህሪያችን ምን ይመስላል? እያስከተለብን ያለው ጉዳት ደግሞ ምንድን ነው? ለዛ ነገር ደግሞ መፍትሄው ምንድን ነው በሚሉ ሀሳቦች ላይ በዓሉ ግርማ ከጻፈው ጽሑፍ ተነስተን እንወያያለን። እንደተለመደው ከሲሳይ ዮሐንስ ጋር ጥሩ ቆይታ እናደርጋለን። ትጠቀሙበታላችሁ ብዬ አስባለሁ። እስከ መጨረሻው ድረስ ተከታተሉኝ። እንዴት ነ አለን። እግዚአብሔር ይመስገን። ቆይታ አሪፍ ነው፣ እኔ ጋር ቆንጆ ነበር። እግዚአብሔር ይመስገን ሳምንቱን በጥሩ ሁኔታ ያሳለፍኩት ኦኬ፣ ዛሬ መነሻ ሀሳባችን የፖድካስታችን ወይም የምንወያዩበት መነሻ ሀሳብ ጀስት በዓሉ ግርማ እኛ ኢትዮጵያን በጣም ውጭ የምናሳየው መልካችን እና ውስጣችን ያለው ወይም ደግሞ ከውስጥ የተደበቀው ማንነታችን ይለያያል። በዛም ላይ በጣም ጀስት ከላይ ጥሩ መልካም የሚመስል ወይም ደግሞ ከውስጥ ግን ጀስት መጥፎ የሆንን ነን። የትኛውንም አይነት ነገር ከሚገባው አንጻር ሳይሆን የምንዳኘው ከጥቅማችን አንጻር ነው። ስለዚህ በጣም መጥፎች ነን ብሎ ከነጥቅሉ ያወራል እና በዚህ ሐሳብ ላይ ምን ትላለህ? እኛ ኢትዮጵያውያን እውነት አሁን እሱ እንዳለው ላያችን ሌላ ነው ውስጣችን ሌላ ነው ወይስ፣ እንደምንሰማው ከዚህ በፊት ደግሞ እንዳደግንበት ኢትዮጵያውያን ጀስት መልካምነታቸው በጣም እንደው ሞቨር ያለፈ ነው ተብሎም ይነገራል እና ምን ትላለህ በዚህ ጉዳይ? ኦኬ አመሰግናለሁ፣ እድሉ ስለተሰጠኝ እንግዲህ ዛሬ ሐሞና ቲዩብ ተከታታዮቻችን እንግዲህ ዛሬ የመጣ ነው፣ እኛ ኢትዮጵያውያን ምን አይነት መልክ አለን ብለን የመጣ ነው። ሶ በዓሉ ግርማ ባነሳው ሀሳብ ላይ አግሪ የማደርግባቸው የራሴ እይታዎች አሉ፣ እኔ በራሴ ማለት ነው። ሶ እኛ ኢትዮጵያውያን ማለት አንዳንድ ጊዜ ለውጭ አልጋ ለቤት ቀጋ የሚባልም ነገር አለ ከእና አባባሉ ፕላስ ደግሞ እኔ ከሞት ሰርዶ አይብቀል የሚባል ብዙ በጣም ቆንጆ ቆንጆ አባባሎች አሉን ማለት ነው። እና እነዛ የምንላቸው አባባሎች እኛን ይገልጹናል ብዬ አስባለሁ። ዊሽ ሚንስ ምንሰማው ነገር አለ፣ እኛ ኢትዮጵያውያኖች በጣም መልካም ነን፣ በጣም ጥሩ ነን፣ በዓለም ደረጃ የምንታወቀው በመልካምነታችን ነው ሲባል፣ ያው እንግዲህ እንሰማለን። ያው አላየንም እንጂ ሲባል እንሰማለን። ጥሩ ነው ሲባል እንሰማለን። ግን አላየም። እኔ አላየው ፐርሰናል፣ እኔ አላየው። አይ ቲንክ ካራክተራችን ብዙ ጊዜ ይሄ ግልጽነትን ምናምን ያስተምር አይደለም ወይም ባህላችን በጣም ሆነስት አይ ቲንክ ከበፊት ጀምሮ የመጣ ነገር ሊኖር ይችላል። አይነው ግን እኛ በነበርንበት ዘመን እኛ አሁን በምናውቀው በነበረችን የአጭር እድሜ ኢትዮጵያ ውስጥ ያለን ሰዎች በጣም ሆነስትሊ ነገሮችን የምናወራ ያወራን ሰው ደግሞ ለእኛ ለምሳሌ ሆነስትሊ ስፒክንግ የተሰማውን ነገር የሚነግረን ሰው ካለ ያን ሰው እንጣለዋለን። የእኛም ባህሪያችን ነው ደግሞ አንናገርም። ስለዚህ ጭንብል ያለበት ሰው ነው ያለው። እንደ ተረታችን ራሱ ኑሯችንም ሰምናወርቅ ከላይ የሚታየው ሌላ ነው። ሰምና ወርቅ ማለት ይኸው ኖርማል ስንሰማ ያለው ወርቅና ፍቺና ውስጡ ደግሞ ያለው ምን አይነት ፍቺ ነው የሚል ሌላ ሌላ ነው እና አንዳንዴ የምናደርጋቸውን ነገሮች አሁን እሱም እንደሚያወራው ክፉና በጎውን ነገር አንዱን ከሌላው ለይተን የምናይበት መለኪያ የለንም፣ የማንኛውም ነገር መሰረታዊ መለኪያችን የግል ጥቅማችን ይላል እና ኤቭሪቲንግ አሁን እየተደረገ ያለው እየመጣን ያለንበት ጊዜ ላይ ኤቭሪቲንግ የምናሰለው ከግል ጥቅም አንጻር ነው። የቱንም ነገር ልናደርግ ስንል ኢቭን አሁን አሁን ሰውን ለመርዳት ራሱ ስንወጣ ከግል ጥቅም አንጻር ነው። ይሄን ረድቼ ምን እጠቀማለሁ ከሚል ኮንሰብት አንጻር ነው። አይ ቲንክ ባህሉ የመጣው ከዚህ ነው ብዬ ግን ለመቀመል ይከብደኛል ምክንያቱም ውሃ ተጠይቆ ወተት የሚሰጥ ማህበረሰብም ያለበት ነበርን። አይ ቲንክ የተቀበሎ ላተቀበሎ ትችላለህ። ግን ማህበራዊ አኗኗራችን ወይም ያለንበት ስታተስ እንደዛ አይነት እንድንኖር ለምሳሌ አንዱ ከአንዱ ጋር ተዋውሶ እንጀራ ሊሆን ይችላል በርበሬ ሊሆን ይችላል። አንዱ ወጥ ካጣ አንዱ ስጠኝ ተባብሎ ሊኖር ይችላል። ይሄውም ምንም ጥቅም የለውም ልኖር ካልክ ነው አንዱን አንዱን ሊጎዳ ይችላል። ግን በእንደዚህም አይነት ሁኔታ አልፈናል። እኔ አሁን አሁን ያለንበት ሁኔታ እንደዛ ሊሆን ይችላል። ያለፈውን ግን በእንደዛ አይነት ሁኔታ መውቀስ ብዙ ጊዜ አልፈልግም። ሊኖር ይችላል ግን ስለማናውቀው ወይም ደግሞ ስፔሲፊክ ጥናት ጠልቶ ስላልመጣ እንዲህ ነው ብለን እናወራ አንችልም። ግን አሁን ያለንበትን እስማማለሁ። አሁን ያለንበትን ኤቭሪቲንግ እየተደረገ ያለው ሁሉም ነገር ከራስ ጥቅም አንጻር፣ ግን ደግሞ ይሄ ኢትዮጵያን ስለሆንን ሳይሆን ወይም ክፉ ስለሆንን ሳይሆን አሁን ያለንበት የካፒታሊዝም ዘመን ነው። እሱ ነው እንዲያደረገን ያለው ብዬ ነው ማለት ነው። ብዙውን ኤቭሪቲንግ አሁን ፉክክር ሆኗል። በልጬ ልገኝ ሆኗል። ከእንትና እኔ ልብለጥ ሆኗል። አሁን ያለንበት ዘመን ሰው ይሄ እስከሆነ ድረስ ሁሉም ሰው የሚያስበው ምንም ቢያደርግ ምን ልጠቀም ብሎ ነው። ቅድም እንዳልነው ሰው ሲረዳ ካሜራ ከፍቶ ነው። ለምን ይሄን ሲረዳ ያየ ሰው አንደኛ፣ ብራንዲንግ እየሰራ ነው። ይሄ ሰው ፐርሰናል ብራንድ እየሰራ ረጂ ነው ይባላል። ሁለተኛ መደገፍ የምትፈልጉ በእኔ በኩል ልና ጀስት የሚያደርጋቸው ብዙ ነገሮች ሊኖሩ ይችላሉ። ሰው መልካም ሰዎች እንዳሉ ሁሉ ግን ዞሮ ዞሮ ብራንድ እየተገነባ ነው እዛ ቃ ወይ የሆነ ጥቅም እያገኘህበት ነው እንጂ ዝም ብለህ ማንም ሳይ አሁን እርዳ ቢባል ሊረዳ የሚችል ሰው ምን ያህሉ አለ? እሱን ማንበብ ሊጠበቅብን ይችላል። እና እንደምናየው ጀስት ያለንበት ዘመን ነው ብዬ ነው እኔ ማስበው። እና አንተ ምን ትላለህ? ወይስ ከበፊት ጀምሮ የመጣ በነገራችን ላይ እኔ አሁን አንድ ነገር መናገር የምፈልገው እኔ ባደግሁበት ማህበረሰብ ውስጥ ምሳሌ፣ ቀላል ነገር እኔ ጓደኛዬን ቲሸርት አድርጌን፣ ያደግሁት ጓደኛዬን ሱሪ አድርጎን ያደገው እንደዚህ እየተዋዋስን ያደግነው ደግሞ ቤኪት፣ ዚያላይ ነገር ምናለው መሰለ፣ ለካ እኛም ድሮዋለን፣ ጥቂት ጊዜም ብትሆን እኛም ድረዋለን፣ ድሮ እያለን ማውራት እንችላለን። ኖርምሊ አዚ ሂስትሪ የምንሰማው ነገር አለ። ምሳሌ ውሃ ለጠየቀ ወተት የሚሰጥ ማህበረሰቡን ያላየው ኖርማሊ ባይ ደስ ይለኛል። ጥሩ ነው ባይ ደስ ይለኛል። ተመልካቾቻችን ካያችሁ ኮመንት ላይ ታስቀምጡልን ጥሩ ነው ብዬ ማስባለሁ። ግን እኔ ምንድን ነው ምለው መሰለ አብዛኛውን የእኛ መልካምነት የሚገለጥባቸው ቦታዎች እኮ አሉ። በነገራችን ላይ ምሳሌ ለቅሶ ላይ በጣም ነው መልካምነታችን የሚገለጸው። በጣም ጥሩ ሰው ነበር እኮ ተብሎ ይወራል ለቅሶ ላይ ስለ እኔ። በጣም ነው በቃ እንደ ሲሳ ያለ መልካም ሰው እኮ የለም ይባላል። በህይወት እያለው ለምን አይባልም? እስኪ ኢትዮጵያውን አደለም። ምን ችግር አለው? እኔ በህይወት እያለው ብታበረታቱኝ ምን ችግር አለው? ማመስገን የሚገባን ሰው በህይወት እያለ ብናመሰገን ምን ችግር አለው? በህይወት እያለ እኮ ሰው ከተመሰገነ እኮ እንነሳለን። እኛ ጦርነት ነው የምናነሳው። ያው ከየት የመጣ ነው ከተባለ እንግዲህ ዞሮ ዞሮ የሚመጣው ባህላችን ጋር ነው ምንሄደው። አሁንም ምክንያቱም መልካም ሰዎች አሉ አሉ፣ በነገራችን ላይ የፈለገ ነገር ቢሆን መልካም ሰዎች አሉ። አሁን እናምናለን፣ ግን ደግሞ እንደ ጀነራል ማድረግ አንፈልግም። በዛው በተቃራኒ ደግሞ ልክ እንደዚህ አይነት አስመሳይ ሰዎች አሉ፣ ለጥቅማቸው ብቻ የሚሮጡ ሰዎች አሉ። በተለይ በተለይ ደግሞ አሁን ያለንበት ጊዜ ዘመነ ካፒታሊዝም የሚባልበት ዘመን ሁሉም ነገር ስታንዳርዱ የሚነሳው ከምንድነው ከተባለ ከራስ ጥቅም አንፃር ነው። ከራስ ጥቅም አንጻር እንደውም የሆነ ጊዜ ባለፈው አንድ ፖድካስት ሰርተ ነበረ። ተመልካቾቻችን እሱኛውን ፖድካስት እንድትመለከቱ በዚህ አጋጣሚ ሀሳቤን አጋራችኋለሁ ይሄ ዘላቂ ወዳጅ የለም ዘላቂ ጥቅም እንጂ የሚባለውን ነገር ያነሳበት በጣም በነገራችን እስቲል የሚገርመኝ ሀሳብ ነው። እሱ ሀሳብ ሶ የትኛውም ሰው ሲነሳ ዘላቂ ጥቅሙን ለማስጠበቅ እንጂ ዘላቂ ወዳጅነቱን ከአንተ ጋር ለማስጠበቅ አይደለም። ስለዚህ ኢትዮጵያውያኖች ባህሪያችን፣ ድብቅ ማንነታችን ለሰው የምንገልጠው ነገር አይደለም። ሰው የሚያውቀው አለባበሳችን ላይ የምናሳየውን ፈገግታችን ነው። በተቃራኒው ደግሞ ሰውየው ካጠገባችን ሲሄድ ስለ ሰውየው የምናደርገው ነገር በጣም እንለያለን። እኔ እንደዛ ነው የተረዳሁት። ሐሜት ላይ አዘር ሳይዱም ሊሆን ይችላል። መልካችን ትንሽ አሁን በጣም እንዳልከው አሁን ከለውጥ አስተሳሰቡን ባሻገር ደግሞ እንዳልከው አንዳንዴ ትንሽ የሚያስቸግሩ ነገሮች አሉ። ሀሜት ሊሆን ይችላል። አንዱ ለአንዱ ተንኮል መሰራራት ሊሆን ይችላል ብቻ አሁን ላይ ውስጣችን ሌላ ላያችን ሌላ ነው እያስባሉ። ይሄ ደግሞ በጣም ይጎዳናል፣ እንዳናደግ ያደረገናል፣ መተማመንን ያጠፋል፣ ማህበራዊነትን ይገላል፣ ካልቸርን ያጠፋል። ምክንያቱም አንዱ ከአንዱ ጋር ባልተማመነ ቁጥር፣ አንዱ ከአንዱ ጋር በተጠማመደ ቁጥር ጀስት ይሄ ማህበራዊነታችን እየቀነሰ እየቀነሰ ይመጣና ጀስት ቫሉለስ ኑሮ ነው የምንኖረው። እኔ ብዙ ጊዜ ይላሉ መሆን የምትፈልገው ከሰው ጋር ማይገናኝ ነገር የለም አንተ መሆን የፈለግከው የትኛውም ነገር ከሰው ጋር ያገናኝሃል፣ ወይም ደግሞ ለሰው ነው የምታደርገው። አንተም ተጠቀም ምንም፣ ግን ለሆነ ሰው የሆነ ነገር አድርገህ ነው ያንን ነገር የምታገኘው። እዚህ ምድር ላይ የሆነ ነገር አድርገህ ከሰው ጋር ሳትገናኝ ምንም ሳላደርግ ልጠቀም ልኖር ልትል አትችልም። ስለዚህ መሆን የምትፈልገው እንዳለ ከሰው ጋር የሚያገናኝህን የሚያደርግ ነገር እስከሆነ ድረስ መተማመን ሊኖር ይገባል፣ ግልጽነት ሊኖር ይገባል። አንዱ አንዱን ነው የጥሎ ማለፍ ምናምን የሚባሉ ነገሮች መቅረት አለባቸው ብዬ አስባለሁ። ምክንያቱም እንዳልኩ ይሄ አንድነትን ሰርቶ መለወጥን፣ አብሮ መሆንን፣ መተሳሰብን፣ መተጋገዝን የሚባሉ ነገሮችን ኔጌቲቭ ነው የሚወስድብን እና ይሄ ሁሉም ሰው በሩን ቀልፎ ሚኖር አይነት ኑሮ እንድንኖር የሚያደረጋል። አሁን እኮ ብዙ ሰው ማህበራዊነትን እየጠላ የመጣው ለምንድን ነው? ይሄን ነገር ፍራቻ ነው ነው መተማማትን ፍራቻ መካካድን ፍራቻ፣ የተለያዩ አይነት ነገሮች ችግሮች ይመጡብኛል ከሚል ፍራቻ በቃ ብቻዬን እኔም ማንንም ሳልነካ የራሴን ህይወት ልኖር የሚል አስተሳሰብ እየመጣ ያለ። ከዚህ ባሻገር ሆኖ ከአንተ ጋር በተነካከ ቁጥር የሆነ ነገር ከመጣብኝ ለምን የሚል ፍራቻ። ይሄ ሁሉ የሚያመጣው አንደኛ ግልጽ አለመሆን ነው። ላያችን ሌላ ውስጣችን ሌላ። ውስጡን ለቄሰር የሚባሉ አባባሉ እራሱ እና ውስጣችንም ላያችንም ንጹህ አንድ አይነት ነው መሆን ያለበት ነው። ሁለታ ይሄ የተለያየ አይነት መልክ ሊኖረን አይገባም። ሰምና ወርቅ የሆነ መልክ ሊኖረን አይገባም። አንድ አይነት ኑሮ ልንኖር የሚገባ እንደዛ ካልሆነ በቀር ግን ያው ትንሽ እንደ ሀገር ልንቀጥልም ያስቸግራል ብዬ አስባለሁ። ምን ትላለህ? ኖርማሊ እንዳልከው ምን አለብን መሰለህ፣ ምሳሌ መተቸት የሚገባንን ሰው ማስቀየም የሚገባንን ሰው ፊት ለፊት ብናስቀየመው ብዬ አስባለሁ አምናለሁኝም በቃ አለቀ። ያልተመቸ ነገር ካለ ፊትለፊት መናገር እኮ ነው። የተመቸህም ነገር ካለ ፊት ለፊት መናገር ነው። ሰውየው እግሩ እስኪ ድረስ ጠብቆ ስለ ሰውየው ሌላ ነገር መናገር ለምን አስፈለገ? እኔ በጣም የሚገርምኝ ነገር ማለት እንደ ባህሪ የያዝን ነገር ደግሞ ሰውየው ሲኖር ሰውየውን በጣም ነው የምናሞጋግሰው፣ በጣም ነው የምናደንቀው። ልክ ሰውየው እግሩ ከዛ ቦታ ሲነሳ፣ ሁላችንም እርስ ቀይረን ይህ ቁርጥ የምትበላው ስጋ አለ አይደል? እንደዛ ነው የምንቦጭቀው ሰው ቁጭ ብለን ማለት ነው ሜቢኮ በጣም በጣም አብሮ አደግ በጣም ቆንጆ ሪሌሽንሽፕ አለን እኮ ስራ ቦታ ሊሆን ይችላል፣ በትምህርት በተለያዩ ቦታዎች እንገናኛለን። ሰውየው ልክ አብረን ስንቀመጥ በቃ ስለ እሱ እንደ መላእክ ነው የምናወራው። ሰውየው እግሩ ደግሞ ከኛ ዞር ሲል የምናደርገው ነገር በጣም የተለየ ነገር ነው። ልክ እኔም አሁን ምሳሌ ከአንተ ጋር ማደርገው ነገር አለ፣ ከአንተ ስለይ ማደርገው ሌላ ባህሪ ያለኝ ማለት ነው። ስለዚህ መተማመን ያጠፋላሁ፣ እንደ ሀገር መቀጠሉ ልኮ ያቅተናል። ስለዚህ ሊሆን የሚገባው እኔ እንደውም አንዳንዴ እና ፍቃት አለሁኝ ማለት በቴሌቪዥን የሚነገረን ነገር በተለያዩ ሶሻል ሚዲያ ኢትዮጵያ ተብሎ የሚነገረን ነገር በፊት እንደዚህ ነበረች። በአያት ናፍቃለሁ። አሁን አንዴ የአፍህን ለያዝና ለእቺን ሀሳብ ጨምሬ ተቀጥላለ አንድ ሰው ከሰሞኑን ምናየው መሰለህ? ጠቅላይ ሚኒስትሩን ደሞስት ሄት የሚሆን ሰው የሚጠላው ሰው የእኛን ጠቅላይ ሚኒስትር አብይን የሚጠላው ሰው እና ይ አርቲስት ነገር ነው። በጣም በቃ ሁሌ ወንድ ከሆነ እንዲያረግም ባህልን ሊያጠፋ ይመጣ ነው እሱ ማለት እንዲህ ክፉ ነው በቃ አባቶቻችንን ታሪክ ሊያጠፋ ይመጣ ወንድ ከሆነ እንዲሆነ ምናምና የሚል ሰው ነው። ባለፈው አርቲስቶችን ስብሰባ ጠራ። ያወራበትን መንገድ ብታየው፣ ክቡር ጠቅላይ ሚኒስትር እርሶ አይቼ በቃ እዚህ ድረስ ነው። ሰውየው እስካላገኘን ድረስ እንቦጭቃለን፣ ሲያገኘን የዋህ መሆን ነው። ሰውየው በሌለበት አግሬሲቭ ሆነ፣ ስለ ሰውየው ክፋት ማውራትና ሰውየው አጠገብ ስትሆን ያን ነገር አጥፍተ ሀምብል መሆን ነው። ትህትና ማለት እኮ ከአንተ ለሚበልጡ ሳይሆን ከአንተ ለሚያንሱ ሰዎች ትሁት መሆን ወይም መጥፎ ጥሩ አመለካከት ማሳየት ነው። አንዳንድዴ ሀሜተኝነታችን ወይም ያ ሰው እኛን አያገኝም ብለን ስናስብ የምናደርገው ነገርና ነገር የው ፊት ስንቆም የምናደርገው ነገር ይገርማል። እና የምር ሳምንት አስገርሞኝ በቃ ንግግሩን የምታየው በጣም ከአስታወስከ አስታወስከው አልጠቅሰው በጣም እውነት ገርሞኛል በጣም በዚህ ደረጃ ሰውን ይጠላል ምናምና ብዬ ማየው ሰው ነው ሄዶ የዋ ሆኖ ምናምን እርስ አደረጉት ምናምን ሲል እና ምን ትላለህ? እኔም አይቼዋለሁ። ተመልካቾቻችን እንግዲህ ይደርሱበት። በዚህ አጋጣሚ ድንጋይ ሸነጥ ካደረገኝ ሰውየም በምስል ላመጣላችሁ ይችላል። የማንንም ታሪክ ውስጥ አንገባም ተመልካቾቻችን ቴና ሳብ እቃወማለሁ እንደሆነ ታውቃለህ። እኔ ምን አስባለሁ መሰለህ፣ እኔ ይቅርታ አድርግልኝ፣ እንደ ፖለቲካ ከተሄደ ዶክተር አብይን የምቃወምበት የራሴ ርዕስ አለ፣ ምደግፍበት የራሴ ርዕስ አለ። ነጭ ጥላቻ የለብኝም። በጣም በጣም የሚገራረሙ ስራዎችን ሰርተዋል። አዎ ሰርተዋል፣ አደንቀዋለሁ። ሚዲያ ላይ ነው እየተናገርኩ ያለሁት። ፊት ለፊት በጣም የምቃወማቸው ነገሮች አሉ አሉ። ፐርሰናል፣ እኔ የምቃወማቸው ነገሮች አሉ። እኔ የምቃወምበትን ደግሞ አንተ የምትደግፍበት አለ። እኔ መደግፍበትን አንተ የምትቃወምበት አለ። እኔ በጣም እኔ ራሱ የታዘብኩት ነገር ነው። ይህን ያክል ድረስ ማለት እኔ እንደውም ተመልካቾቻችን፣ አሁንም በድጋሚ ቅርት አድርጉልኝና እንደው ይሁዳ ኢትዮጵያዊ ነው እንዴ? ማለት የለም። በዚህ ልክ ድርሰት የሰራ የለም። በዚህ ልክ እንደውም ሲናገር እንደውም ማለት እንደ ክርስትና እምነት መጽሐፍ ቅዱስም ስናነብ ምንድ ነው የሚለው? ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ይሁዳ ሆይ ስመህ አሳልፈ ትሰጣለህን? ያለው በጣም በጣም ነው የሚገርም ስራ ነው የሰራው። አብሮት እኮ በልቷል፣ አንድ ማዕድ ቆርሷል። አብሮት ብዙ ነገር አይቷል፣ ሰርቷል። አብሮት በጣም ሚገራረም ጊዜ አሳልፏል። ግን በራሱ ወዳጅ ነበረ ጌታ ኢየሱስ ክርስቶስ ታልፎ የተሸጠው። ማደግ ያቃተን በነገራችን ላይ እርስ በእርስ ስለምንሻሻጥም እርስ በእርስ ተንኮለኞች ስለሆንን እርስ በእርስ ያንተ እድገት ነው ስለማያስደስተኝ ነው፣ እውነት ለመነጋገር ማደግ ያቃተን እንዴ። በጣም ብዙ እኮ የሚባሉ ነገሮች አሉ። እንደውም አንድ ጊዜ አንዱ መምህር ሲያስተምረን ቤተ ክርስቲያን ውስጥ ስለ ፍቅር እያስተማረን በዚህ ያለ ሲኦል ላይ የሆነ ቦታ ላይ የተለያዩ አቀማመጦች አሉና አሜሪካውያን ጋር የሲኦል ቦታ ማለት ነው። የአሜሪካንን ሲኦል ሳይ ክፍት ነው አለ። ክፍት ነው አለ። በጣም ነው የገረመኝ አለ። ጥበቃ ሁሉ የለበትም አለ። ማለት ጥበቃ አለ የአሜሪካውያን ጋር ከሲኦል አምልጠው እንዳይሄዱ ማለት ነው። የቻይናውም ጋር ሲሄድ ልክ እንደዛው አለ። ትልልቅ የሚባሉ የሲኦል በሮች ሁሉ ጥበቃ አለበት። ኢትዮጵያ ያሉበት ጋር ሲሄድ ጥበቃ የለም። ለምን ይሆን ብሎ በጣም ግራ ተጋባና የሲኦል አዛዡን ሄዶ ሲጠይቀው ጥበቃ ለምንድን ነው ሁሉም ጋር ተደርጎ አንዲት ሀገር ላይ አልተደረገም? ኢትዮጵያ ምትባል ሀገር ጋር ሲል እርስ በርስ ይጠባበቃለዋል እና ይሄን ያልን የምንጠባበቀው፣ የእውነቴን እኮ ድፋው ብለን እንጸልያለን። ጌታዊ ቤኪን ድፋው ባጢሙ ትከለው ብዬ እኮ ጸልያለሁ። ነው የሚገርም መከፋትን ያለብን ሚዲያ ላይ ስንታይ ግን በቃ እንደኛ መልአክ የለም። ልክ አይደለም። የበዓሉ ግርማን ሐሳብ የእውነት እቀበላለሁኝ። መሆን ካለበት ፊት ለፊት ነው ነገሮች መሆን ያለባቸው። አይ ቲንክ አንድ ሐሳብ ለጨምረሱ ካለው ለግል ጥቅማችን የሚበጅ ከሆነ እንዋሻለን። ስንዋሽ ህሊናችንን ቅንጣት ታህል አይቆረቁረንም። እንዴት አርጎ ለግል ጥቅም የተገዛ ህሊና ሊቆረቆሮ ይችላል? ለተንኮል አንመለስም። የምንሸርበው ተንኮል ጓደኛን፣ ወዳጅን፣ የስጋ ዘመድን አይለይም። ቅናት ባህላችን ይላል እንዲህ እስኪመስል ድረስ ነው። አሁን ትንሽ እንትን ያለ እንዴ መሰለ። ለምሳሌ አሁን አሁን ያለንበት ጊዜ ኮሌክት ሆኖ በመስራት አንድ በመሆን ብቻን በተናጠን ልትሰራቸው የምትችላቸው ነገሮች አሉ። አሁን በጣም ጊዜው ከባድ ነው። ብቻን ነገሮችን ከምትጋፈጥ፣ ብቻን ከምትሰራ፣ ብቻን አዲስ ነገር ከምትጀምር አብረ በህብረት ብትሰራ ሊቀለ የሚችል ዘመን ነው አሁን ያለ ነው። ግን ያ ነገር እንዳይመጣ እድገት በህይወታችን እንዳይመጣ የሚያደርገው መተማመን የለም። ተንኮል ይሄ ፊታችንና የሚታየንና ውስጣችን ደግሞ የተለያየ ይሆንብናል። ኢቨን ጓደኛ ሲያድግ ብዙም ይቆረቆረናል። የእሱ መሄድ ለእኔ ስኬት ነው ብሎ ከማሰብ ይልቅ እሱ ሲሄድ ከአንተ የሆነ ነገር አጉድሎ ወስዶ መሄድ የሚመስል ስሜት ይሰማናል። እና እንዲህ አይነት ነገሮችን ልናቆም ይገባል፣ ልንስተካከል ይገባል። የሚደብረኝ ከሆነ ከአንተ የምታደርገው ነገር ፊት ለፊት ነገር አንድ ወዳጅ አለና ታቋለ፣ በቤኪ ነው የሚባለው። እና ኮንተንት ሰርቼ ጓደኛዬ ነው ብሎ ዝም አይልም። ይመጣና ዛሬ የሰራው ነገር ደስ አይልም ይል አልተመቸኝም ይል እኔም ምንድነው ያልተመቸ እንዲንዲ ቢሆን እንዲንዲ ምን ብታረግ ሲለ እኔ ደግሞ እንዲንዲ ያደረኩት ከዚህ ከዚህ ምክንያት፣ በቃ እዛ ጋ ይንጨርሳለን። ዝም ቢል ግን ጓደኛው ስለሆነ ወይ ደብረዋል እያለ ዝም ቢል የሆነ ታይም ዝም ብሎ ዝም ብሎ ዝም ብሎ ሊያስቀይመኝ ይችላል። ማቡል ቦታ ላይ ማይሆን ነገር ላይ እዛ ጋር ሪሌሽንሽፕ ብሬክ ዳውን ያደርጋል ምናምን እና ፊትና ውስጥ ወይም ደግሞ ለሌላ ሰው ሄዶ ቢያወራ እንዲያረለ ምናምን ቢል ውስጣችን ሌላ ነገር ነው የሚሆነው። ግን ይመጣና ቀጥታ ይናገራል እና እንዲህ መሆኑ ከመቀያየም ይልቅ እንደውም አንድነትን ሊያጠናክር ይችላል ብዬ አስባለሁ። ግን ደግሞ የሚሰማውም ሰውዬ ከመቀየም ይልቅ አንደኛ ያደረግበትን ምክንያት ጀስቲፋይ ማድረግ ነው። ያ ነገር ማያሳምን ከሆነ ተነጋግረ ትተማመንና ምን ችግር አለው ትቀይራል። እኛ አገር አንድ ያምንበትን ሀሳብ መቀየር እንደ ሽንፈት፣ እንደ ኃጢአት ስለሚታይ እንደተሳሳትን እያወቅን እንኳን አናምንም። ለዛ ይባልና እንደውም ከዛ ሲያልፍ ካለማመናችንም ሰው ወደ መቀየም፣ ያን የነገረን ሰው ወደ መቀየም እንገባለን። ሌላ ስህተት ደግሞ እንደገና ይህም ሁሉ ይሆንናል ተብሎ ሰውየውም አይናገርም። ካተናገረም ለሌላ ሰው ሄዶ ይሄ ከሚሆን የሚነገረን ነገር ሰምተን ጀስት የምንቀበለው ከሆነ እንቀበለዋለን። ምክንያት ካለን እናስረዳለን። ካልሆነ ደግሞ ባለመስማማት ተስማምተን ትቀጥላለን። እችን ፍራቻ ግን ውስጣችን በቃ በጣም መጥፎ መጥፎ ንት የሚለው ሁለተኛ ጥቅም በቃ በጣም ጥቅም ፈላጊ አይነት ማህበረሰብ እየተገነባ ነውና እና አይነት ምክሮች ሊታለፉ ይችላሉና መፍትሄ ምንድን ነው? እኔ በመጀመሪያ ደረጃ እንደው ቅድም የአርቲስቱን ነገር አውርታል የሆነ ጊዜ እኛ ሀገር ውስጥ የነበረው ይሄ ፖለቲካል ሪቮሉሽኑ ትዝ ካለ አዝናለሁ። ትውልድ ላይ ሲቀለድ አዝናለሁ። እንደ አንድ ኢትዮጵያዊ ዜጋ አዝናለሁ። ኢትዮጵያ ውስጥ ኢትዮጵያ የተባለችው የሁሉም ሰው ድምር ነው አይደለም? ምሳሌ ኢትዮጵያ ውስጥ አንተ ልብ ልትሆን ትችላለህ፣ እኔ ደግሞ ድንገት ጸጉር ልሆን ይችላሉ። እነዛ ሁሉ ግን ተደምረው ነው ኢትዮጵያ ምትባል የመጣችው። የሆነ ጊዜ እንዳልኩ አዝናለሁ። በቃ ተቃውሞ በጣም ነው የሚገርመው በጣም በጣም ማለት ነው እኔ እንደዚህ ሰው ማለት ይቃውማል። በቃ ማለት ተቃውሞ በጣም ነው የሚገርመው። አሁን የሆነ ነገር ተሰጥቶታል። እኔ እንደዛ ደግሞ አሁን እንደው እሳቸው ክብር ለርሳቸው ይሁን እሳቸው ማለት ሲል ደግሞ ሰማለሁኝ፣ ጆሮዬን እጠራጠራለሁኝ። ማለት ይቅርታ አድርግልኝና የመስማት መስማት የተሳናቸው አሉ አለ፣ እንደዛ ሁሉ የሆንኩ እስኪመስለኝ ድረስ ማለት ነው እና የምናደርገው ነገር ማንነታችንን ግልጽ ብናደርግ ሲቀጥል ደግሞ አሁን ይሄ እንደ ፖለቲካ ምሳሌ የጊዜው ፖለቲካ አለ አይደለ? ፖለቲካ ላይ የተቀመጡ ሰዎች ሊያደርጉ የሚገባቸውን ነገር ለምን ግልጽ አያደርጉትም? ለምን ህዝብ ላይ ይጫወታሉ? ለምን ሁለት ማንነት ያሳዩናል? ሲመጡ የሚመጡበት መንገድ አለ አይደለ? ያ ከመጡ በኋላ የሚያደርጉት ነገር ትልልቅ የሚባሉ ፊታችን የተቀመጡ ሰዎች የሚነግሩን ኢትዮጵያ ማለት እና እነሱ የሚያደርጉት ነገር የተለያየ ነው። ስለዚህ ይሄ ራስ ተኮር ትውልድ እየተፈጠረ ነው። አዎ እየተፈጠረ ነው። ራስ ተኮር ደግሞ ሲሆን እንደ ሀገር መቀጠል ይከብደናል ስለዚህ ሊሆን የሚገባው ነገር ፊት ለፊት ሊሆን የሚገባው ነገር ፊት ለፊት ሊሆን ይገባል ፌስ ቱ ፌስ ፋይት ማድረግ ነው ልክ ቅድም ወንድማችን ቤኪ መጥቶ ያስቀይማል ዛሬ የሰራው ኮንተንት ምድር ምናምን ነገር እንድዋ ወለን አደለን ምንድን ነው ብለህ የጻፍከው እኮ እንባባላለን ምን ብዬ የጻፍኩት ብለህ ገብተህ ትገባል ታየዋላል ሊሆን የሚገባ ፊት ለፊት መነጋገር ካለብን ፊት ለፊት ቤኪ አለባበስ አልተመቸኝም እኔን አቆራረጥ አልተመቸኝም ይህን ስታደርግ ደስ አይለም፣ የምትጠቀመው ልክ አደለም ብሎ ፊት ለፊት መነጋገር ነው እኮ። መቼም ዛፍ ስትተክል ዛፏ በስርዓት እንድታድግ የሚገባትን ነገር ታደርጋለህ። መቁረጥ የሚገባህን ነገር እኮ ትቆርጣለህ። ያ ነገር ሲቆረጥ ቅርንጫፉ ሳያስፈልግ ቀርቶ አደለም፣ ዛፏ ግን በስነስርዓት እንድታድግ ስለሚፈለግ ነው። ትውልድ በስርዓት እንዲቀጥል የሚያስፈልግ ከሆነ ሁላችንም ስርዓት መያዝ የሚገባን ልክ ስርዓት ሊንዝ ይገባል። ይሄ በዩኔስኮ ደረጃ መመዝገብ ያለበት የእኛ ብርቅዬ ነገራችን ሊቆም ይገባል። በተለይ ይሄ ሀሜተኝነታችን፣ ተንኮለኝነታችን፣ የሰው እድገት ይሄ በጣም የሚያስከፋን ልባችንን ስብር የሚያደርግን ማንነታችን እንደገና እንደ ይሁዳ የምናደርገው ማንነታችን ሊቆም ይገባል እላለሁኝ እኔ እንግዲህ እኝን እኝን ነገሮች አሻሽለን ወደ መፍትሄው ብንገባ ይሻላል ብዬ አስባለሁ። ግልጸኝነት፣ ወጥ አይነት አመለካከት ሊኖር ይገባል። የትኛውም ነገር ጥቅም ሊኖርበት ይችላል። ያን ጥቅም ግን የእኛን ጥቅም ብቻ በሚያሳይ ሁኔታ፣ ሌላውን በሚገል ሁኔታ እኔ ከተጠቀምኩ አንተ ሲኦል ብትገባም ምንም አያገባኝም ከሚል ሁኔታ ወጥተን ዊን ዊን ሆነ የጥቅም ግንኙነት እንኳን ቢሆን ወይን ወይን ሆነ ሁለቱንም አሸናፊ ሊያደርግ በሚችል አይነት ሁኔታ እንጂ፣ ሴራ ተንኮል፣ ምናምን ምናምን አንድነታችንን ያጠፋል እድገታችንን የሚያስቀር ነው። አንተ እዚህ ጋር የፈለገ ነገር ብታደግ ሌላው አንተ ውስጥ የሆነን ያህል መሄድ ካልቻለ አንተ ብቻህን እዛ ምንም ጥቅም የለውም። እንደዛ ሊስተካከል ይገባል። ማህበራዊነታችንን ልንመልስ ይገባል። ትክክለኛ አቋም ሊኖር ይገባል ብዬ አስባለሁ። የእናንተስ ሀሳብ አስተያየት ምንድን ነው? ያላችሁ አመለካከት ምንድን ነው? ከዚህ ትምህርት ምን ተጠቀማችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አስተማሪ ነው፤ በአካላችሁም ለጓደኞቻችሁ ሼር አድርጉላቸው። ቻናሉን በቀጣይ እንዲመጣላችሁ እንዲህ አይነት መልእክቶች እንዲመጡላችሁ ሀሞና ቲዩብን ሰብስክራይብ አድርጉ። በቀጣይ ሳምንት እስክንገናኝ ድረስ በደና ቆዩ። በብልሃት ነው።